እና ምን እያደረጋችሁ ምን እያደረግህ ነው ይመስላል? ብራዘር፣ ምን ፈልገህ ነው? ከሚጋል ቋጥ ያማቹዋል እንዴ? እንደውም እኔ ሂጃት ነው የምሄደው፣ ክርስቶስን ቀጥታ ማለት ነው ፅጌ

ያው እንዳያችሁት መስቀል በቡታጅራለሁ መጀመሪያ ጊዜ አክብር ያለው በጣም ደስ ደስ የሚል ጊዜ ማሳለፍ ያለው አሁንም ቡታጅራ ነው ያለሁት። እኮ ብሩክ ለማታውቁት የኤፍሬም ወንድም ነው፣ ብሩክ ይባላል። ለማታውቁት ደሞ በደንብ ያውቃል ያውቃል እንዴት ነው መስቀል? እኔ የመጀመሪያ ጊዜ ቡታጅራለሁ መጣሁት። ያው ብቻ ንገራችሁ በደንብ አድርገህ እንግዲህ። ጽጌ ለመስቀል መታለች ከብራዘሮች ጋር ነው አንድ ላይ መጣቸው፣ እና ላስቀራ ታስብ ያለው እዚህ ማለት ነው። በቃ የሌለ ማለት ነው የሌለ፣ በቃ ተመችታኛለች ማለት ነው። የሚገርም ስንት ኪሎ ሎሚ ነው የጨረስኩት? አንቺን ኢላማ ለማግኘት ከአንድ ኪሎ በላይ ሎሚ ጨርሻለሁ፣ ኢላማ ለማግኘት እና ለመስቀል መታ። ፅጌን ማለት ነው በቃ በቃ እዚሁ ካሉን ሽብዬ አስገድጃታለሁ፣ ግን እኔም ተስማምቻለሁ። ተስማምተሻለ። እንግዲህ ያው ቤተሰቦች ተስማምታለች። ለመስቀል መታ። ያው ከአንድ አንድ ኪሎ በሉት የጨረስኩት ሎሚ ኢላማ ለማግኘት። በመጨረሻ አንድ ሎሚ ተሳካልኝ። እና የቱ ጋር ንከሽ? እዚህ ደረቷ ላይ ደረቷ ላይ ቁጭ አላለም። ስለዚህ ቤተሰቦች አቡና፣ እንዴት እንደተመቸችኝ ማለት ነው በቃ ልነግራችሁ አልችልም ማለት ነው በቃ የሚገርም ጎጆ ቤት አለኝ። እንሰት ከስንት በላይ እንሰቶች አሉኝ እየፋቅን ግን በዚህ አጋጣሚ ባለፈው ኢፍሬም ያደረገኝም አንድ ቀን ማድረግ ኢፍሬም ተው እንደዛ አይደረግም። ማርያምን በጣም ተርቼ ነበር እንደዛ እንዳታረገኝ ሌላ ጊዜ ብቻ ግን አልምረም እኔ ምሰራለን እና ከኔ ጋር ደግሞ ፍቃደኛ ነሽ እኔ የምር። ስለዚህ በቃ እኔ ደስ ብሎኛል። አሁን ቤተሰቦችሽን ባናገር ምናምን ወንድሞችሽን ባናገር ደስ ይለኛል። ምክንያቱም እኔ ጋር አሁን አቴጅን ብዬ ግዴታ አስቀርቼሻለሁ እዚህ ብታጀር እና መቼም እናት አባቴ ቤት አላኑርሽም። ው ስጅ ሆነ ተለማምደሻላ ቋንቋችንም እየለመድሽ ነው በትንሹ ትንሽ ትንሽ ግን እስቲ ስላሳለፍሽው ስለ ባህላችንና እኔና ስለተገናኘንበት ነገር አንዳንድ ነገር ብያችሁ በትግርኛ ላውራ ያው መጀመሪያ ጊዜ መስቀል ደስ

መስቀል ቀስ ብለሽ እኮ ብታስተምሪ ደስ ይለኛል። ከመይ ሃሊፉ? መስቀል ከመይ ሃሊፉ? አባና ጽቡዕ ኔሩ። እንግዲህ ቀስ እያልኩ እማራለሁ ከጽጌ ጋር። እንግዲህ ቤተሰቦች ያው እናንተን ደስተኛ እንደምትሆኑ እርግጠኛ ነኝ። እኔ እሷን በማግኘቴ በጣም ደስ ብሎኛል። እንግዲህ ቤቴን አይተሸዋል፣ የሰራው ቤት እንሰቶቼን በሙሉ አይተሻል። በቃ ስለዚህ ጉራጌ ጠብሰሻል፣ እኔ ደግሞ ትግሬ ጠብሻለሁ። ትግሬና ጉራጌ ይስማማሉ ብዬ አስባለሁ። በእኔና በአንቺ እንኳን አይደለም በሌላውም አላ። ስለዚህ አሪፍ ጊዜ ይኖረናል ብዬ አስባለሁ። የሚገርም ቆይታ ይኖረናል። እና ምንት ያለሽ ቤታችን ጎጆችን ብንየ ደስ ብሎሻል። እና አሁን እነ ኢፍሬም ሊሄድ ስለሆኑ እየተዘጋጁ ስለሆኑ በቃ እኔ አልሄድም ምናምን እለዋለሁ። ኢፍሬም ግድ ማ ታዲያ በቃ እኔ እና አንቺ ተስማምተን እኮ ጨርሰናል። ስለዚህ በቃ አንቺ ማለት ያለብሽ እዚህ ተመችቶኛል፣ ቀርቻለሁ። ለምን ቀረሽ ካሉሽ በቃ ከአንተ ጋር ምን ፈልጌ ነው። እና ታዲያ አረ ወይ ያው ሞቶልኛል፣ ትግሬ አድርጎልኛል ጉራጌ ያለ ፋምብዬ ማለት ነውና፣ ምን ያረጋችሁ? ምን ያረጋን ይመስላል ብራዘር? እያወራን ነው በቃ ተመችታኛለች። ያው በቃ ለመስቀል አወራን ምናምን ከዛ አዲስ አበባ ከዚህ ምን ሆነሃል አንተ? በቃ ተመችተኛለች። ለመስቀል መጣች ወገኔ። ሐሳቤን ቀይር ሐሳቧን አስቀየርኳትና እዚህ ቡታጀራ እንድትቀመጥ አደረግኳት ማለት ነው። በቃ ተመችተኛለች። አስቀረዋት ማለት ነው አንድ ላይ እና የምትለው ነገር ካለ ወንድሜ ነህ ያው አንተ ይዛ ስለመጣ መቼም

አረ፣ ተው፣ አትሄድም። በቃ እሷ እዚህ ቀርታለች፣ ከኔ ጋር ቀርታለች። ምንድን ነው የምትፈልገው? አብሪኮ፣ ምን እንደሆነ ታውቃለህ? ያው ፅጌ በጣም ተመችታኛለች ማለት ነው እና በዚህ መስቀል እኔና እሷ አወራን፣ ቁጭ ብለን እዚህ መቅረት እፈልጋለሁ፣ መሄድ አልፈልግም ማለች። ከዛ ያው የፍሬሞ ደግሞ እኔና አብሪኮ ነው ያመጣናት ቡታጀራ፣ ስለዚህ አዲስ አበባ ወስደን ለእናት ለአባቷ ማስረከብ አለብን እያለ ነው እሷ ደግሞ አልተስማማችም። ስለዚህ እዚህ ብትቀር ምን ትላለህ አንተ? ተቆላልፋችኋል እኮ እሱማ፣ ተቆላልፈናል ስለተመቻቸን እኮ ነው

ምንም ምንድን ነው አብሪኮ አይገባም። እንዲህ አንተ ተመችቷታል፣ እዚህ ጉራጌ ውስጥ መኖር ትፈልጋለች። እንዲህ መሄድ አትፈልግም። ሁሌ ክትፎ ነው የሚበላው፣ ሁሌ ጥሬ ነው የሚበላ። እንደዛ አይደለም፣ ሁሉንም ነገር ማቅረብ እችላለሁ። ፅጌ ሁሌ ሁሌ ሁሌ ክትፎ ሁሌ ነው ቁጭ ማረግልሽ፣ በቂ ቤት ተነጠረ። የጉራጌ ፍቅር ይሄን ያህል ነው፣ ይሄን ያህል ነው። ይዘናት እንሄዳለን። ከፈለግሽ ተመልሰሽ መምጣት ትችላለች።

ከኔ ጋር መጣላት ፈልጋ ነው። እንዲያ በቃ ወደዛ ሄድላት፣ ልቀቃት። በቃ እንዴ አንቺ የምትወጂው እዛ ቁጭ በይ፣ አትክፋትሽ። እየገፋት ነው ያለው። በአንድ ቀን የሚሆን በቃ ኔ እና ሷ ተግባባን። ጅልነት አይደለም ይሄ፣ ፍቅር ነው። እንዲያ አብሪኮ፣ በእናትህ ወደዛ አብሪኮ በቃ ተዋት፣ እሷ ተዋት። አልፈልግም ማለት ይችላል። አንድ ሳምንት በሁለት ቀን የተዋደድ ነው። እዛ ሂጅ። ሽሮ መሰለ እንዴ ማበላትን ይዞ ክትፎ በተነጠረቅ ነው ያበላው። አማመኝ እዚህ ጋር ቁጭ አደረከው ኢፍሬም። እንዳትናገራት፣ በቃ እንደዚህ እንድትናገራት አልፈልግም። በቃ ወንድሜን አይደለም በቃ እኮ በቃ እሺ፣ ከኔ ጋር መሆን ከፈለገች ስ እ እስቴ ባለው መንገድ ያለው ምንድነው የሰው ሰው በአንድ ዚ ጊዜ እንድታሳለፍ ነው። እዚህ ጊዜ ኧረ ብራዘር ምን ሆነ ነው አንተ አረ በቃ በቃ ሄዱ። አንተ ያማል ምናምን እንትናት ወደ በቃ ከኔ ጋር መሆን ፈልጋለች ፅጌ ከኔ ጋር መሆን ፈልጋለች። ሌላ ነገር አለ አንተ ድጋሚ የምትመጣው የሪ ስነ ስርዓት ለምን ምን አብሪኮን እንዳንደባበር፣ ቁጭ በይ፣ ዝም በያቸው። ለምን መሄድ ከፈለጋችሁ ሂዱ፣ በቃ ጥላችሁ ሂዱ። እኔ እሷን በቃ ያዝ። ፍቅር ፍቅር፣ ባንድ ዘመን ፍቅር ሸብ አረጋት፣ እኔም ፍቅር ሸብ አረገኝ። ስለዚህ እኔ ጋር መቅረት አለባት። እሺ፣ ተፋቱ በእናትህ፣ እዚህ አትቆላለፉ ነው

እኔ በቃ ተመችታኛለች። አትሄድም፣ በቃ አንቺ ትሄጃለሽ አዲስ አበባ። ፅጌ አትሄጂ፣ ማረለ እሺ። የምንፈለጋችሁ ንገሯቸው፣ በቃ ለእናት አባቷ በቃ ምንም የሚሰማኝ ነገር የለም። በቃ ሄዱልን፣ በቃ እንደው ሙጣልኝ፣ ከቤት ወጣልኝ። ታከብረ አንተ በቃ ውጡልኝ በቃ ውጡ። ከቤት እንደ ውጪ ውጡና ከፈለጋችሁ እንደፈለጋችሁ ነው። ውጡ ልኝ እሱ እዚህ ነው የምትቀረው። አትወጣም፣ አትወጣም፣ አትወጣም። ተዳለ ትወጣለ። ውጡ እንዴ አማቹ አይደል?

ጭራሽ ግንባር ሲሆን ይዞ እሱ ቢያንስ እናንተ ከሄዳችሁ በኋላ ላደርገው ይችላል። እናንተ ግን ሳይረፍድባችሁ ብትሄድ ነው ቀጥታ ማለት ነው

ምንድነው? አንተ ቆይ እዛ የምትወጣው አስሬ አው የምሬ ነው። አብሪኮ እኔ ልጣላ እየደረስኩ ነው አሁን ትዕግስቴ እያደረስኩ አቃ እያልኩ ነው። ከዚህ ቤት ውጣልን እንደ እኔ አብሪኮ ትዕግስቴ እያለቀ ነው። ኤፍሬም ወይ ልጅ ስነ በቃ ውጡልን። እኔና እሷ እንኖርበት ከዚህ ቤት በቃ እንኖርበት የምንፈልገው ነገር አለ ሌላ ነው

ማንም አልደፈረኝም እስካሁን ማለት ነው። ለዛውም በገዛ ቤቴ ማለት ነው ገብተን አንተ ነህ ሲጀመር የሆነ ጣጣ የምታመጣው። በቃ እሷ ፈልጋለች ከኔ ጋር ምን አይደለም። ቢ ነው በቃ ነው። ምን ምን ነው? ፍቅር ነው? ሳምንት ምን ነው?

የወለ እሺ አንተ አንድ ነገር ላስረዳ። ለመስቀል ለመስቀል የወለ ሴትና ወንድ ይገናኛል፣ በዛው ፍቅር ይመሰረታል። ገብቷል? ለመብላት ብቻ ክትፎ ለመብላት ክትፎ ለመብላት ብቻ ሰው አይመጣም። ወደ ጉራጌ ክልል ሴትም ስትመጣ፣ አዎ በቃ ሴትም ስትመጣ አንድ ገብተዋል፣ አይደለም የፍቅር ጥያቄ ጠይቃል፣ ይሳካል፣ ይችላል። ለመስቀል መጣች፣ የፍቅር ጥያቄ

ምን ድን ነው ጥፋት? እስኩን ጋር የምናጥፍጭ ነው። ያ እሱ ስለወደድኩት ነው። እንዷም አንተ መደገፍ ያለብህ ለኔ ነው። አንደኛ ወንድምህ ነው፣ በቃ ከወንድምህ ጋር ደስ ይላል እንጂ የራስሽ ጉዳይ እሺ፣ ወንድሜ ከዚህ በላይ የምትፈልገው ነገር አለ? ተነጋግረን ጨርሰናል። እኔ እናንተ በተናቁት ተዋቸው ነው አይ

ቤተሰቦች ፍራንክ ነው፣ ቪዲዮ ሪል አይደለም። አብሪኮ የምር ሪል አይደለም። ምን ተሰማሽ ግን የምር የተሰማሽ ነገር እስቲ? ምን ያልተሰማኝ ነገር አለ? እኔ እና እሷ ተመካክረን ፍራንክ እናድርጋቸው ምናምን ተባብለን እኔ እና ጽጌ፣ ምን ተሰማሽ ብዬሽ እንትን ብለን ቢሆንስ? እሺ ምንም የሚፈጠር ነገር የለም። ያው እኔ ትንሽ ያው ታውቂያለሽ ፕራንክ ነገር ያስፈልጋል ምናምን ብዬ እኔና ፅጌ ወጣ አድርጌ አማከርኳት፣ እና በቃ ኤፍሬምን እና አብሪኮን ፕራንክ ማድረግ አለብን ምናምን ብዬ ነው እንግዲህ። ቤተሰቦች ያው እንደምታዩት ነው። ፕራንኩ በቃ ልስ ልፍታውና አ ተገኝተሃል። እዛ ማላቆ ቦታ ወስደህ ማላቆውን እኔን ብራንክ አድርገሽ ነው አሁን፣ ገላግለኝ ያውሪኩ እቺ አሁን በገላገለኝ ያንተ ነው እና ሶሪ። በቃ በቃ አብሪ ወንድም የኔ ወንድም፣ እኔ አንቺን አንቺን ላስቀይም ገናኛታለን። እኔ ነው በማገኝ፣ ተሳክቶልናል፣ ፅጌ የሚገርም ቪዲዮ ነው የሰራንላችሁ ከፅጌ ጋር እንግዲህ። ይህንን ይመስላል ፍራንጎ እንደ ነበደ ነው ያሰራነው። ይመቸሻቦ አሳክተነዋል።